ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 7 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው ሲል አፋብኃ ባወጣው መግለጫ አሳውቋል። መግለጫውን ይዘናል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ ወደ አዲስ አበባ መምጣታቸው እየተነገረ ነው። አብይ ወልቃይትን እንስጣችሁ ትብብራችሁን አቁሙ ማለታቸው ተሰምቷል። ውጥረቱ ከፍ ብሏል። የብልጽግናው የተረት አባት ዳንኤል ክብረት ትናንት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

በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው ሲል አፋብኃ ባወጣው መግለጫ አሳስበ። የአማራ አፋን ነው ብሔራዊ ኃይል የአማራ ህዝብ የህልውና ተጋድሎ ዛሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ተከፍሎበታል ሲል በወቅታዊ ጉዳይ ላይ ባወጣው መግለጫ አሳውቋል። መግለጫው አገዛዙ አረመኔነትን፣ አውሬነትንና ዓለም አቀፍ አሸባሪነትን ተላብሶ ባካሄደው የዘር ማጥፋት ወንጀል ንጹሀንን በአሰቃቂ ሁኔታ ገድሏል ሲል ገልጿል። የሟቾችን አስከሬን በእሳት አቃጥሏል፣ አካላቸውን ቆራርጧል የሃይማኖት ተቋማትን ምሽግ በማድረግ አራክሷል። በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን መፈጸም አንደኛው የጦርነት ስልት አድርጎት ቆይቷል ሲልም አፋብኃ አስብሯል። ጥቅምት ሁለት ሁለት ሺ አስራ ስምንት ዓመተ ምህረት ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የአስራ ዘጠኝ ዓመቷ ፋኒት በዓለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል ያለው የአፋብኃ መግለጫ ፋኒት በዓለምን ከነ ህይወቷ በእጁ የያዘው ሰራዊት ከበላይ ሀላፊዎቹ በተሰጠው መመሪያ መሰረት የፋኗን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለባትን የቆዳዋን አካል በመግፈፍ ለአማራ ህዝብ ያለውን ጥላቻ አሳይቷል ሲል ገልጿል። አገዛዙ ለመደበኛ ሰራዊቱ ከሚሰጠው የጥፋት ተልዕኮ ባሻገር መሰል የሽብር ድርጊቶችን የሚፈጽም ኃይል በየአህዶቹ በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል ሲልም ገልጿል። የአፋብኃ ሰራዊትና አመራር ይህንን የአገዛዙን ዋነኛ ባህሪ አስቀድሞ በመረዳት የአገዛዙን ሰራዊት በመተናነቅ የመጨረሻው ህቅታ ላይ እንዳደረሰው ሁሉ የአብይን ቡድን ሙሉ በማስወገድ የአማራን ህዝብ ማህበራዊ እረፍት ማምጣት ልዩ ተልኮ አድርጎ የሚሰራ ይሆናል ብለዋል። ፋኒት ባለመዋሴ ላይ የተፈጸመው በጭካኔ የተሞላ ተግባር በመላው የአማራ ህዝብ ላይ የተፈጸመ ጥቃት እንደመሆኑ ይህንንና መሰል ስምሪት የሚሰጠውን አገዛዝ ከነ መዋቅሩ ነቃቅለን ለመጣል ለምናደርገው የፍትህ ተጋድሎ መላው ኢትዮጵያዊና ዓለም አቀፉ ማህበረሰብ ከጎናችን እንዲቆም ሲል ጠይቋል። አፋብኃ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ ወደ አዲስ አበባ መምጣታቸው እየተነገረ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ ትናንት ማምሻውን ከመቀሌ የተነስተው ወደ አዲስ አበባ መግባታቸው ተነግረዋል። ጀኔራሉ ወደ አዲስ አበባ የመጡበት ምክንያት በትክክል ባይታወቅም ከመምጣታቸው ጋር ተያይዞ ግን መላምቶች እየተሰጡ ነው። አንዳንዶች ከህወሓት ሰዎችና ከጦር መሪዎች ጋር አለመግባባት ውስጥ ስለገቡ እንደ አቶ ጌታቸው ረዳ እየሸሹ ነው የሚል ግምት አስቀምጠዋል። በሌላ በኩል ደግሞ የታጣቂዎችን ተቃውሞ ተከትሎና ለዚህ ምላሽ ሰጥቶ ዝም ለማስባል በገንዘብ ዙሪያ ለመደራደር ነው ወደ አዲስ አበባ የመጡት የሚል አስተያየት አስፍረዋል። አብይ በትግራይ ያመጸውን ታጣቂ ዝም ለማስባል ከነ ታደሰ ጋር ይተባበራሉ ተብሎ ባይጠበቅም አብይ ታደሰን የተነሳውን ወታደራዊ ተቃውሞ ተከትሎ ነጥብ ለሚያስጥል ድርድር ጠርተዋቸው ይሆናል የሚለው አስተያየት ውሃ አንስቷል። የታጣቂዎችን ተቃውሞ በሚመለከት አስተያየት እየሰጡ ካሉ አካላት ውስጥ ይህ ታጣቂዎቹ ትጥቃቸውን አስቀምጠው በአነስተኛ ቁጥር የሚያደርጉት ተቃውሞ ብልጽግና እንደሚመኘው ወታደሩ አምጾ ሳይሆን ሆን ተብሎ የተደረገ ነው ይላሉ። አንደኛው የተሰጠው ምክንያት ብልጽግናን ለማዘናጋት ሲሆን፣ ሌላኛው ደግሞ ለወታደሩ ሊደረጉ የታሰቡ ማበረታቻዎችን በጥያቄያቸው መሰረት አደረግን ለማለት እንደሆነ ይገልጻሉ። በመሆኑም ይህ እንቅስቃሴ ከህወሓትና ከጦር መኮንኖቹ ቁጥጥር ውጭ እንዳልሆነ ይገልጻሉ። በሌላ በኩል ደግሞ ከሳምንት በፊት ሌተናል ጀኔራል ታደሰ ወረደ ወደ አዲስ አበባ በመጡበት ወቅት የወልቃይት አስተዳዳሪዎቹ ኮረኔል ደመቀ ዘውዱና አቶ አሸተ ደምለው ወደ መዲናዋ ወጥተው ነበር የሁለቱ ኃይሎች አዲስ አበባ መገኘት አጋጣሚ ሳይሆን በብልጽግና በኩል የታቀደበት ጥሪ እንደነበር ምንጮቻችን ገልጸዋል በወቅቱም የብልጽግና ሰዎች ህወሓት ከፋኖ ጋር አለው ያሉትን ግንኙነት እንዲያቆምና ከኤርትራ ጋር የፈጠረውን ጽምዶ እንዲሰርዝ ለታደሰ ወረደ ቅድመ ሁኔታ ቀርቦላቸዋል ለዚህም ተፈናቃይ የሚሉት አካል ወደ ወልቃይት እንዲመለስ በወልቃይት ያለው የአማራ አስተዳደር እንዲፈርስና በትግራይ ሰዎች አብላጫ እንዲያዝ ሀሳብ ቀርቦ እንደነበር ምንጮቻችን ገልጸውልናል ነገር ግን ይህ ወልቃይትን የያዝ የተባለው የትግራይ ኃይል የነ ታደሰ ወረዳ ኃይል ሳይሆን የነ ጌታቸው ረዳ ቡድን በመሆኑ ታደሰ ሳይስማሙ ሄደዋል ተብሏል። በዚህ ምክንያት እነ ኮረኔል ደመቀ ዘውዱ ተፈናቃይ ይመለስ የሚል ቃለ መጠይቅ በኢትዮጵያ ዜና አገልግሎት በኩል እንዲሰጡ ተደርጎ ነበር ይላሉ ምንጮቻችን። ሆኖም ታደሰ ወረደ ትግራይ ከተመለሱ በኋላ በክልሉ ያለው ውጥረት ከፍ ያለ መሆኑም ተጠቁመዋል። በግብርና ኢንቨስትመንት ላይ የተሰማሩ የክልሉ ባለሀብቶች ጭምር ትራክተርና ኮምባይነርን ጨምሮ ትላልቅ ማሽነሪዎችን ከገጠራማ ቦታዎች ወደ ከተማ እንዲያስገቡ ትእዛዝ እንደወረደላቸው የሮሃ ምንጮች ተናግረዋል። በመንገድና መሰል ስራዎች ላይ ያሉ አካላትም ማሽነሪዎች ወደ ከተማ እንዲያስጠጉ ትዕዛዝ ወርዶላቸዋል ይላሉ ምንጮች። በጥቅሉ በክልሉ ያለው ውጥረት እጅግ ከፍ ያለ መሆኑን ያነሱ አስተያየት ሰጪዎች፣ ትክክለኛ ምክንያትና ግቡ ያልታወቀ ሰሞንኛው የታጣቂዎች ተቃውሞም በክልሉ ሌላ ውጥረት አስነስቷል። ይህ በእንዲህ እንዳለ የትግራይ ኃይል አባላት ሰልፈኞች ለአራተኛ ቀን ትናንት የመኪና መንገድ ዘግተዋል። ትናንት ጥቅምት 6 2018 ዓ.ም የትግራይ ምስራቃዊ ዞን ዋና ከተማ ወደሆነችው የአዲግራት ከተማ ከተማ የሚያስገቡና የሚያስወጡ ሶስት ዋና መንገዶች ተዘግተዋል። ጥቅምት አምስት ሁለት ሺ አስራ ስምንት አመተ ምረት ከአድዋ ወደ አዲግራት መንገድ ተዘግተዋል። ከጥቅምት ሶስት ሁለት ሺ አስራ ስምንት አመተ ምረት ወዲህ ከክልሉ ምስራቃዊ፣ ደቡባዊ ዞኖች ወደ መቀላ የሚወስዱ መንገዶች ባጉላና በመሆኒ ወደ እንዳ ስላሴ ሽረ ከተማ የሚወስደው መንገድ በእንዳ ባጉና፣ ከአድዋ ወደ አዲግራት የሚወስደው በሴሮ ተዘግተው በዚያው ቀን በተለያዩ ሰዓቶች መከፈታቸው ይታወሳል። የክልሉ ካቢኔ በመንግስት የኮሚኒኬሽን ቢሮ በኩል ጥቅምት አምስት መተምረት ም ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ የጥቅማጥቅምና የመሬት ጥያቄን ለመመለስ የሚያስችል መመሪያ ማውጣቱን ትናንት አሳውቆ ነበር። የብልጽግናው የተረት አባት ዳንኤል ክብረት ትናንት በኒውክሌር ዙሪያ ያደረጉት ሀሰተኛ ንግግር ተጋለጠ። በኢትዮጵያ ውስጥ እየተካሄዱ ያሉ ጦርነቶችን ፕሮፓጋንዲስት ሆነው የመሩት የቀድሞው የሃይማኖት አባት የአሁኑ የብልጽግና የጦር ፕሮፓጋንዲስት ዳንኤል ክብረት የተለመደ ብልጽግናዊ ውሸታቸው በትናንትናው እለትም አሰምተዋል። ክህደትና ቅጥፈት መለያው የሆነው የብልጽግና ስብስብ ይህን ሲያደርግም ዘመኑ የደረሰበት ቴክኖሎጂ ያጋልጠኛል የሚል ቅንጣት ስጋት እንኳን አያድርበትም። ዳንኤል ትናንት በነበረ አንድ ፕሮግራም ላይ የትኛውም የአሜሪካ ሚዲያ የአሜሪካ የኒውክሊየር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘረዝር አታዩትም ያሉ ሲሆን የኢትዮጵያ ሚዲያ ግን የኢትዮጵያ ስትራቴጂክ ማዕድናት እዚህ ይገኛሉ እንዲህ የሆኑ ነው እያለ በየቀኑ ሲያወጣ ግን ታቁታላችሁ ሲሉ ተደምጠዋል። ለጥቂት ደቂቃዎች ማንም የኢንተርኔት ዳሰሳ ቢያደርግ ይህ እውነት እንዳልሆነ ይረዳል ሲል ያጋለጠው ደግሞ ጋዜጠኛ ኤልያስ መሰረት ነው። የአሜሪካ ወይም የምዕራባውያን ሚዲያዎች በዚህ በኒውክሊየር ዙሪያ ቦታ እየጠቀሱ ከዘገቡት ለቁጥር ከሚታክት ማስረጃ ውስጥ እጅግ ጥቂቶቹን ከነሊንካ ማለታቸውን አስቀምጧል። ከዋሽንግተን ፖስት እስከ ኒውዮርክ ፖስት ከአሶሺየትድ ፕሬስ እስከ ዘ ጋርዲያን ድረስ በዚህ ዙሪያ የዘገቧቸውን ዘገባዎች አያይዟል። ማንም እንደ ናሽናል ጂኦግራፊ እና ሂስቶሪ ቻናል ያሉ የቲቪ ጣቢያዎችን የተመለከተ የአሜሪካ ኒውክሌር የት ቦታ እንደሚገኝ ብቻ ሳይሆን ካርታ እያስደገፉ እንዴት እንደተገነባ ሲያስረዱ ማየት ይችላል። ጋዜጠኞችም እየተጋበዙ ሄደው ይዘግባሉ ሲልም ማጋለጡን ይቀጥላል። ከራሳቸው አልፈው የሩሲያን፣ የቻይናን፣ የሰሜን ኮሪያን ወዘተ የኑክሌር ማብለያ ስፍራዎች በየቀኑ ያቀርባሉ የሚለው ጋዜጠኛው ይህ ማለት ግን የድብቅ የጦር መሳሪያ መገንቢያ ማጠራቀሚያ ወይም ማብለያ ቦታ የላቸው ማለት አይደለም ሲል ይገልጻል። በሌላ በኩል የኢትዮጵያ መንግስት ራሱ እዚህ ቦታ ማዕድን አለ ብሎ ሚዲያ ላይ የሚያውለውን መረጃ ጠቅሰው የሚዘግቡ እንጂ በራሳቸው ተመራምረው ወይም የማዕድን ፍተሻ አርገው ኢትዮጵያ ይሄ ማዕድን አላት የሚል የኢትዮጵያ ሚዲያ አይቻል፣ አቅም ይህን ለማድረግ አቅሙም እውቀቱም ገንዘቡም ድፍረቱም ያለውን ሚዲያ ለማወቅ ይቸግራል ሲልም ያብራራል። በሶማሌ ክልል ካሉ አካባቢ ጋዛ አገኘው በቤንሻንጉል ወርቅ አፈስኩያ ላይ ነው ራሳቸው ዳንኤል ተረት የሚያቀርቡበት የብልጽግና ሚዲያ ነው። ምናልባት የዲያቆን ዳንኤል ንግግር ኢትዮጵያ ኒውክሊየር ልገነባ ነው ስላለች የግንባታ ስፍራውን ማንም ሚዲያ ቀድሞ እንዳያወጣ አስበው ከሆነ በቀጥታ ማሳሰቡ ወይም መጠየቁ ይሻል ነበር እንጂ ለማሳያ ብለው ያቀረቡት መረጃ ፍጹም ሐሰተኛ ነው ሲል ዘገባው ገልጿል። የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ ቀረበባቸው። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ እንደቀረበባቸው የወጡ መረጃዎች ጠቁመዋል። ከንቲባው ክስ የቀረበባቸው በብልጽግና ፓርቲ ምክትል ሊቀመንበሩ አቶ አደም ፋራ እና በገንዘብ ሚኒስትሩ አቶ አህመድ ሽዴ መሆኑ ተሰምተዋል። እንደ መረጃ ምንጮች ከንቲባ ከድር ጁሀር ከድሬዳዋ ከተማ አስተዳደር የጸጥታ መዋቅር ውጭ ያደራጁት ታጣቂ ቡድን በድሬዳዋ ከተማ ዙሪያ ባሉ የገጠር ቀበሌዎች በሚፈጠሩ የጸጥታ መደፍረሶች ላይ ተሳትፎ እያደረገ ነው የሚል ክስ ከአቶ አደም ፋራ እና አቶ አህመድ ሽዴ ቀርቦባቸዋል ተብሏል። ከዚሁ ጋር ተያይዘው በጅቡቲ መውጫ እንዲሁም በድሬዳዋ ዙሪያ ባሉ የተለያዩ የገጠር ቀበሌዎች የሶማሌ ክልል ልዩ ኃይል አቶ ከድር ጆሀር አደራጅተውታል ከተባለው ታጣቂ ቡድን ጋር ባሳለፍነው ሳምንት የተኩስ ልውውጥ ማድረጋቸው ተሰምተዋል። ይህንን ተከትሎ በድሬደዋ ከተማ አቅራቢያ በሚገኙ አካባቢዎች ሲከሰቱ የነበሩ የጸጥታ መደፍረሶችን በኦነግ ሸኔ ማሳበብ መቆም አለበት የሚል ጠንካራ ወቀሳ ከሶማሌ ተወላጆች እንደሚደመጥ ምንጮች ተናግረዋል። አቶ አደም ፋራህ እና አቶ አህመድ ሽዴ በድሬደዋ ከተማ ከንቲባ አቶ ከድር ጆሀር ላይ ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን አደራጅተዋል የሚል ክስ ከማቅረብን በተጨማሪ በአካባቢው የጸጥታ ችግር እንዲከሰት እያደረጉ ካለው ተሳትፎ እንዲታቀቡ ማስጠንቀቂያ ያዘለ መልእክት መላካቸው ተነግሯል። በኦሮሞና ሶማሌ ክልሎች መካከል በተለያዩ ጊዜያት በድሬዳዋ ከተማ ላይ የይገባኛሉ ዝግቦችና ግጭቶች ሲከሰቱ እንደነበር የሚታወስ ሲሆን ከሰሞኑ በከተማዋ ከንቲባና በሁለቱ የሶማሌ ተወላጅ ባለስልጣናት መካከል የተሰማውን መቃቃር ተከትሎ ከዚህ ቀደም በአካባቢው ይታይ የነበረው አለመረጋጋት መልሶ ሊያገረሽ ይችላል የሚል ስጋትን አጭሯል። ዘገባው የዞብል ፖስት ነው። የኬንያ ፖሊስ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለመሰናበት የተሰበሰቡ ላይ ተኩስ ከፍቶ ቢያንስ የሶስት ሰዎች ሕይወት አለፈ። በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለመሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ ቢያንስ የሶስት ሰዎች ሕይወት አልፏል። ታዋቂው የመብት ተሟጋች ድርጅት ቮካል አፍሪካ ለቢቢሲ እንደገለጸው በግርግሩ ከተገደሉት ሰዎች መካከል የሶስት ሰዎች አስክሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል ተወስዷል። የአገር ውስጥ መገና ኛ ብዙሀን እንደዘገቡት ከሆነ ፖሊስ የተሰበሰቡትን ሀዘንተኞች ለመበተን በተኮሰው ጥይት ሌላ ተጨማሪ አንድ ሰው ሞተዋል። በዋና ከተማዋ ናይሮቢ በሚገኘው ስታዲየም በተሰበሰቡት ሰዎች ላይ ፖሊሶች የተኮሱት ጥይት አይነት እስካሁን ግልጽ አይደለም። ቮካል አፍሪካ ግን የሞቱት ሰዎች በጥይት መቁሰላቸውን አስታውቋል። በኬንያ የፖለቲካ መድረክ ላይ ግዙፍ ስምና ስብና የነበራቸው ራይላ ኦዲንጋ በህንድ እረብ ሁለት ህይወታቸው አልፏል። አስከሬናቸው ሐሙስ ጠዋት በአገሪቱ ዋና አውሮፕላን ማረፊያ የደረሰ ሲሆን ባለስልጣናቱም በዚያ በተሰበሰበው ከፍተኛ ህዝብ ምክንያት በረራዎችን ለአጭር ጊዜ ለማስቆም ተገደዋል። በአውሮፕላን ማረፊያው አካባቢ የተሰባሰቡ ሀዘንተኞች ወደ ተከለከሉ ስፍራዎች መግባት የቻሉ ሲሆን በዚህም የተነሳ ለሁለት ሰዓታት ያህል ለጥንቃቄ በሚል በረራዎቻቸው እንዲቋረጡና አየር ማረፊያው እንዲዘጋ ተደርጓል። ከአየር መንገዱ ጀምሮ በሺ የሚቆጠሩ ሰዎች አስክሬኑን የያዘውን መኪና በማጀብ ከመሃል ከተማ በ10 ኪሎ ሜትር ርቀት ላይ ወደሚገኘው ስታዲየም በማጀብ በሰልፍ ተንቀሳቅሰዋል። የራይላ አውዲንጋን አስክሬን ለመሰናበት ከተጠበቀው ህዝብ በላይ በመውጣቱ መጀመሪያ ላይ በፓርላማው ሊካሄድ የነበረው የሽኝት ፕሮግራም ወደ ካሳራኒ ስታዲየም እንዲዞር ተደርገዋል። የኦዲንጋን አስክሬን የያዘው መኪና በህዝብ በተጨናነቀው ስታዲየም ሲደርስ በርካታ ሰዎች ከውጭ ሆነው እየጠበቁ ነበር። ከደቂቃዎች በኋላ ብዙ ህዝብ የስታዲየሙን በር ጥሶ በመግባቱ ፖሊሶች አስለቃሽ ጭስ ተኩሰዋል። በስፍራው ሀዘናቸውን ለመግለጽ የተሰበሰቡ ሰዎች በምላሹ በመሸሽ ወደ መውጫ አውሮጠዋል። የቮካል አፍሪካ ዋና ስራ አስፈጻሚ ሁሴን ካሊድ ለቢቢሲ እንደተናገሩት በናይሮቢ አስክሬን ማቆያ የተገኙ ባልደረቦቻችን አስክሬኖች በጥይት ቆስሎ መምጣታቸውን መመልከታቸውን እናረጋግጣለን ብለዋል። ሌሎች አስክሬኖች ወደ ሌሎች አስክሬን ማቆያዎች ከተወሰዱ በሚል ሌሎች ባልደረቦቻቸው ክትትል እያደረጉ መሆኑንም አክለዋል። ትርምሱ ከተረጋጋ በኋላ የኬንያው ፕሬዚዳንት ዊሊያም ሩቶን ጨምሮ ሌሎች የሀገሪቱ ከፍተኛ ባለስልጣናት የራይላ ኦዲንጋን አስክሬን ተሰናብተዋል። የቀብር አስፈጻሚ ኮሚቴውን የሚመሩት ምክትል ፕሬዚዳንት ኪቱሬ ኪንዲኪ ሐሙስ አመሻሽ ላይ ጋዜጣዊ መግለጫ የሰጡ ቢሆንም ስለተፈጠረው ትርምስና ስለሞቱ ሰዎች ያሉት ነገር የለም ማለት ለአስከሬኑ በወታደራዊ ክብር ከተሸኘ በኋላ ህዝቡ እስከፈለገ ድረስ ተገኝቶ እንዲሰናበት እንደሚደረግ ገልጸዋል። ቅዳሜ ለት አስከሬኑ በምዕራብ ኬንያ በቪክቶሪያ ሐይቅ ዳርቻ ላይ ወደምትገኘውና ና ጠንካራ ፖለቲካዊ ድጋፍ ወዳላቸው ስፍራ ወደ ኪሱሙ ይጓጓዛል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።